ይመልሰታል ማለት ነው። እንግዲህ በስልካችን በርቀት እንዳይሰልሉን ወይም በስልካችን እንዳንሰለል የምናደርግበትን ሁለት አይነት መንገዶችን እንመለከታለን ማለት ነው። የጀመረው ደጃ እንግዲህ ስልካችን ሴቲንግ ላይ እንገባለን ማለት ነው። ስልካችን ስንገዛ ወይም ከስልካችን ጋር አብሮ ተሰርቶ የሚመጣ ሴቲንግ ነው። እሱን ከተጫኑ አፕሊኬሽኖች መካከል እንፈልገዋለን ማለት ነው። አለ በስተቀር ወደዚህ ወደ ላይ አካባቢ ሸርተት በማድረግ ሴቲንግን እንነካለን ማለት ነው። ሴቲንግን እንግዲህ በመንካት እንደዚህ ላይ ከገባን በኋላ ወደታችን እና ወደላይ ላይ ስክሮል በማድረግ ዲቨሎፕ ኦፕሽን የሚል እንፈልጋለን ማለት ነው። ዲቨሎፕ ኦፕሽን የሚል ከሌለ ደግሞ ምንድን ነው የምናደርገው ወርታችን ላይ ስክሮል እናደርግና ወርታች አካባቢ ነዳ አባውት ፎን የሚል እንፈልጋለን ማለት ነው። አባውት ፎን የሚለውን ፈልገን ካገኘን በኋላ አባውት ፎን የሚለውን አንድ ዜ እንጫኗዋለን ማለት ነው። አባውት ፎን የሚለውን አንድ ዜ እንደዚህ እንደተጫነው ቀጥታ ወደዚህ አካባቢ ይዞን ይገባል ማለት ነው። ወደዚህ እንደዚህ ይዞ ከገባ በኋላ በርካታ የሆኑ ሴቲንጎች ይመጣሉ ማለት ነው። ከእንደዚህ በርካታ ከሆኑ ሴቲንጎች መካከል ደግሞ ሶፍትዌር ኢንፎርሜሽን የሚል እንፈልጋለን ማለት ነው። ሶፍትዌር ኢንፎርሜሽን የሚለው ካገኘን በኋላ እሱን አንድ ዜ እንጫኗዋለን። ሶፍትዌር ኢንፎርሜሽን የሚለው ከተጫነ በኋላ አሁንም በርካታ የሆኑ ሴቲንጎች ይመጣሉ ማለት ነው። በርካታ ከሆኑ ሴቲንጎች እንግዲህ ወሳኝ የሆኑ ሴቲንግ እናገኘዋለን ማለት ነው እሱ ምንድነው ቢልዲንግ ነምበር የሚል እናገኛለን ማለት ነው ቢልዲንግ ነምበር የሚለው ካገኘን በኋላ ቢልዲንግ ነምበር የሚለው ሰባት ጊዜ እንጫኗል ማለት ነው ስለዚህ ሰባት ጊዜ አንድ ሁለት ሶስት አራት አምስት ስድስት ሰባት የሚለውን ተጭነኗል ማለት ነው ሰባት ጊዜ እንደዚህ ከተጫነ በኋላ የስልካችሁን ፒን ወይም ፓተርን ይጠይቃችኋል ማለት ነው ፓተርን ታስገቡለታላችሁ ማለት ነው ፓተሩን ቀጥታ እንዳስገባችሁት እንግዲህ እንደዚህ ይከፍትላችኋል ማለት ነው ስለዚህ ባክብላችሁ ትመለሳላችሁ ወይም ባክብለን እንመለሳለን ማለት ነው። ባክ እንግዲህ ስንመለስ እዚህ ላይ በፊት እንግዲህ አባውት ፎን ላይ እንግዲህ ምንም ነገር የለም ማለት ነው። ከአባውት ፎን ቀጥሎ እንግዲህ ዲቨሎፕ ኦፕሽን የሚል መጥቶልና ማለት ነው። ስለዚህ ዲቨሎፕ ኦፕሽን የሚለውን አንድ እንጫኗል ማለት ነው። ዲቨሎፕ ኦፕሽን የሚለው እሱን ከተጫን በኋላ እንግዲህ ወሳኙ እዚህ ጋር ላይ ነው ማለት ነው። እንደዚህ ወር ታች እስክሮል እናደርግና ቀጥታ ኪዩኪ ሴቲንግ ዲቨሎፕ ቴትል የሚል እናገኛለን ማለት ነው። እሱን አንድ ጊዜ እንጫነዋለን ከነካም በኋላ በርካታ የሆኑ ሴቲንጎች ይመጣሉ ማለት ነው። ከነዚህ በርካታ ከሆኑ ሴቲንጎች ዋነኛና ዋነኛውን አግኝተናል ማለት ነው። እሱ ምንድነው? ሴንሰር ኦፍ ይባላል ማለት ነው። ሴንሰር ኦፍ የሚለው እንግዲህ የስልኮቻችንን ካሜራ እንዳይሰሩ የምናደርግበት ወይም ስልካችን ቅጂ እንዳይሰራ የምናረግበት መንገድ ዋነኛው እዚህ ጋር ነው ማለት ነው። ስለዚህ ሴንሰር ኦፍ እንግዲህ እዚህ ጋር እንደምትመለከቱት እንግዲህ ገባ በርካታ የሆኑ ሴቲንጎች አሉ ከነዚህ በርካታ ከሆኑ ሴቲንጎች መካከል ተሰርቶ እዚህ ጋር ይቀመጣል ነው። ስለዚህ ሴንሰር ኦፍ የሚለውን አንድ ዜ እንጫነዋለን ማለት ነው። እንደዚህ ኦን ካደረግነው በኋላ ወደዚህ አካባቢ ከዚህ እንወጣለን ማለት ነው። ኦን አድርገን ስንወጣ ቀጥታ እዚህ ጋር ላይ እንደምትመለከቱት ቢ ሴንሰር ኦፍ ሆኖ እዚህ ጋር መጥቷል ማለት ነው። ሰው በርቀት ሆኖ እኛን ፎቶ ሊያነሳን ይችላል፣ ቪዲዮችን ሊያነሳን ይችላል ብለን መንሰጋባቸው ቦታ ሲሆን ስልካችን ገልበጣ አድርገን እዚህ ጋር እንደምትመለከቱ ሴንሰር ኦፍ መተለየትን አበራት ሙሉ ለሙሉ ቀጥታ ካሜራዎችም አይቀርጹም ማለት ነው። የተለያዩ ሪከርድ የሚያደርጉ አፕሊኬሽን ች ሙሉ ለሙሉ ቀረጻ ያቆማሉ ማለት ነው። ስለዚህ እኛ ስልካችንን በርቀት ሆኖ ማንም ሰው ለመሰለል ቢፈልግ እንኳ ስልካችን እንዳይሰለል የሚያደርግልን ትልቁ ዋነኛው ሴንሰር ኦፍ ነው ማለት ነው። ስለዚህ ይሄንን ሴንሰር ኦፍ የሚለውን ሴቲንግ ልትጠቀሙት ይገባል ማለት ነው። ስልካችን እንዳይሰለል የምናረግበት ዋነኛው መንገድ የመጀመሪያው ሜትድ ይሄ ነው ማለት ነው። ስልካችን እንዳይሰለል የምናደርግበትን ሁለተኛው መንገድ ልንመለከት ነው ማለት ነው። ስለዚህ እንግዲህ ምንድን ነው የምናደርገው እንደ ዋይፋይ ያሉ አለማብራት እንደ ዳታ የመሳሰሉ ነገሮችን ማብራት የለብንም ዋነኛው ትልቁ ነገር ግን ሎኬሽን የሚለውን ደግሞ ማብራት የለብንም ማለት ነው። ምንድን ነው በሎኬሽናችን ምክንያት ሊከታተሉን ይችላሉ። ሎኬሽናችንን በማብራት ብቻ የት ቦታ እንዳለን ምን እየሰራን እንደሆነ ይመለከቱናል ማለት ነው። ከዛ ሲቀጥል ደግሞ ዳታና እንደ ዋይፋይ ማብራት የሌለብን መንገዶች ምንድን ናቸው? በተለያዩ አፕሊኬሽኖች ኢንተርኔትን በመጠቀም ምን እያደረግን እንደሆነ ከሆነ የት እንዳለን የተለያዩ አፕሊኬሽኖችን በመጠቀም ሊያዩን፣ ሊከታተሉን፣ ሊሰልሉን፣ ፎቶግራፍ ሊያነሱን፣ ቪዲዮ ሊቀርጹን እንደሚችሉ ታሳቢ ማድረግ ያስፈልጋል ማለት ነው። ስለዚህ ስልካችን እንዳይሰለል የምናደርግበት መንገድ እነዚህ ሁለቶች ናቸው ማለት ነው። የመጀመሪያ ሴንሰር ኦፍን መጠቀም ነው። ከዛ ሲቀጥል እንደ ዳታን እንደ ዋይፋይ እና እንዲሁም ሎኬሽንን አጥፍተን መንቀሳቀስ የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች የዛሬ ውርሰ ጉዳይ ይህንን ይመስላል። ቀጣይ በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ እንዲሁም ላይክ አድርጉ። ይህ ቪዲዮ ይጠቅም ዘንድ ወዳጅ ዘመዶቻችሁ ሼር አድርጉላቸው። በሌላ ፕሮግራም እስክንገናኝ መልካም መሰንበቻ። ቻው።